ወወልድ ወመንፈስ ቅዱስ አህዱ አምላክ። የመጽሐፍ ቅዱስ ንባብ ኦሪት ዘፍጥረት ምዕራፍ 24 የይስሐቅና ርብቃ ጋብቻ። አብርሃምም ሸመገለ ዘመኑም አለፈ፣ እግዚአብሔርም አብርሃምን በሁሉ ባረከው። አብርሃምም ሎሌውን የቤቱ ሽማግሌ፣ የከብቱ ሁሉ አዛዥ አለው፦ እጅን በእጅ ላይ አድርግ እኔም አብሬ ከምኖራቸው ከከነዓን ሴት ልጆች ለልጄ ለይስሐቅ ሚስት እንዳትወስድለት በሰማይ በሰማይና በምድር አምላክ በእግዚአብሔር አመልሃለሁ። ነገር ግን ወደ ተወለድኩበት ወደ ሀገሬና ወደ ተወላጅ ሄድ ለልጄ ለይስሐቅም ከዚያ ሚስት አምጣለት። ሎሌውም ሴቲቱ ምናልባት ወደዚህ ሀገር ከኔ ጋር ለመምጣት ባትወድስ ልጄን ወደ መጣበት ሀገር ልመልሰውን አለው። አብርሃምም አለው፣ ልጄን ወደዛ እንዳትመልስ ተጠንቀቅ። ከአባቴ ቤት ከተወለድኩባት ምድር ያወጣኝ ይችንም ምድር ለአንተና ለዘርህ እሰጣለሁ ብሎ የነገረኝን የማለልኝ የሰማይና የምድር አምላክ እግዚአብሔር እርሱ መልአኩን በፊቱ ይሰዳል። ከዚያም ለልጄ ሚስት ትወስዳለህ። ሴቲቱም ከአንተ ጋር ወደዚች ምድር ለመምጣት ባትፈቅድ አንተ ከዚህ መሐላ ንጹህ ነህ። ልጅን ግን ወደዚያ እንዳትመልሰው ተጠንቀቅ። ሎሌውም በጌታው በአብርሃም እጅ ላይ እጁን አደረገ፣ ስለ ሁሉም ነገር ማለለት። ሎሌውም ከጌታው ግመሎች መካከል አስር ግመሎችን ወስዶ ከጌታውም እቃ መልካም መልካሙን ይዞ ተነሳ። ተነስቶ ወደ ሰሪያ ወንዞች መካከል ወደ ናኮር ከተማ ሄደ። ሲመሽ ውሃ ቀጂዎችም ውሃ ሊቀዱ በሚመጡበት ጊዜ ከከተማይቱ ውጭ በውሃ ጉድጓድ አጠገብ ግመሎችን አሳረፈ። እንዲህም አለ የጌታዬ የአብርሃም አምላክ እግዚአብሔር ሆይ እማልድሃለሁ፣ መንገድን ዛሬ በፊት ያቅናልኝ፣ ለጌታዬ ለአብርሃም ምሕረትን አድርግ። እነሆ በውሃ ጉድጓድ አጠገብ ቆሜ አለሁ የከተማ ሰዎች ሴቶች ልጆችም ውሃውን ሊቀዱ ይመጣሉ። እንስራሽና ዝም ብለሽ ውሃ ጠጭኝ የምላት እርሷም አንተጠጣ ጠጣ፣ ግመሎች ደግሞ እስኪረኩም አጠጣለሁ የምትለኝን ድንግል እርሷ ለባሪያ ለይስሐቅ ያዘጋጅሃትሁን በዚያም ለጌታ ለአብርሃም ምሕረትን እንዳደረግ ካውቃለሁ። እንደዚህ በልቡ ያሰበውን መናገሩን ሳይፈጽም እንዲህ ሆነ። የአብርሃም ወንድም የናኮር ሚስት የሚልካ ልጅ የባቱኤል ሴት ልጅ ርብቃ እንሆ መጣች፣ እርሷንም እንስራዋንም በጫንቃዋ ተሸክማ ነበር። ብላቴናይቱም መልኳ እጅግ ያማረ ወንድም አታቅ ድንግል ነበረች። ወደ ውሃ ጉድጓድም ወረደች፣ ውሃም ቀዳች፣ እንስራዋንም ሞልታ ወጣች። ያ ሰው ሊገናኛት ሮጠና፣ ከእንስራሽ ጥቂት ውሃ ጠጭኝ አላት። እርሷም ጌታ ሆይ ጠጣ አለችው። ፈጥናም እንስራዋን ከጫንቃዋ በእጇ አውርዳ እስኪረካ አጠጣችው። እርሱንም ካጠጣች በኋላ ለግመሎች ደግሞ ሁሉም እስኪረኩ ድረስ ውሃ ቀዳለው አለችው። ፈጥናም ውሃውን ከእንስራው በማጠጫ ውስጥ ገለበጠች፣ ደግሞም ልትቀዳ ወደ ጉድጓዱ ሮጠች፣ ለግመሎቹ ሁሉ ውሃ ቀዳች። ሰውየውም ትክ ብሎ ይመለከታት ነበር፤ እግዚአብሔር መንገዱን አቅንቶለት እንደሆነ ወይም እንዳልሆነ ለማወቅ ዝም አለ። ግመሎቹም ከጠጡ በኋላ እንዲሆነ ሰውየው አንዳንድ ወቄት የሚመዝን የወርቅ ጉትቻ ለእጆቿ አስር ወቄት የሚመዝን ጥንድ የወርቅ አምባር አወጣ። ጠርቶም እንዲህ አላት፣ አንቺ የማን ልጅ ነሽ? በአባትሽ ቤት የምናድርበት ስፍራ እንዳለ እስኪ ንገሪኝ አላቸው። እኔ ሚልካ ለናኮር የወለደችለት የባቱል ልጅ ነኝ። በእኛ ዘንድ ለግመሎች ሳርና ገለባ የሚበቃ ያህል አለ፣ ማደሪያም አለን። ሰውየውም ደስ አለው። ለእግዚአብሔር ሰገደ፣ እንዲህ አለ፦ ቸርነቱና እውነቱ ከጌታዬ ያላረክ የጌታዬ የአብርሃም አምላክ እግዚአብሔር ይመስገን፤ ለእኔም ወደ ጌታዬ ወደ አብርሃም ወንድም ቤትም መንገድን አቅናለኝ። ብላቴናይቱም ሮጠች፣ ለእናቷ ቤት ይህን ሁሉ ነገር ተናገረች። ለርብቃም ስሙ ላባ የተባለ ወንድም ነበራት። ላባ ወደ ውጭ ወደ ውሃ ጉድጓድ ወደ ሰውየውም እሮጠ። ጉትቻውንና አምባሮችን በእህቱ እጅ ባየ ጊዜ የእህቱንም የርብቃን ነገር ያሰው ሰው እንዲህ አለኝ ያለችውን በሰማ ጊዜ እርሱ ወደዚያ ሰው መጣ። እነሆ በውሃ ጉድጓድ አጠገብ ከግመሎቹ ዘንድ ቆሞ ነበር። እርሱም አለው፣ አንተ የእግዚአብሔር ብሩክ ግባ፣ ስለምን አንተ በውጭ ቆመሃል? እኛ ቤትን ለግመሎች ማደሪያ አዘጋጅተናል። ወደ የወደብ ገባ፣ ግመሎችን ማራገፈ። ለግመሎችም ሳርና ገለባ ቀረቡለት፣ እግሩንም ይታጠብ ዘንድ ውሃ መጡለት። ከእርሱ ጋር ላሉ ሰዎችም አመጡላቸው ይበሉም ዘንድ እንጀራን አቀረቡላቸው። ከእርሱ ጋር ላሉ ሰዎችም አመጡላቸው ይበሉም ዘንድ እንጀራን አቀረቡለት። እርሱ ግን ነገሬን እስክናገር ድረስ አልበላም አለ። እነርሱ ተናገር አሉት። እርሱም አለ። እኔ የአብርሃም ሎሌ ነኝ። እግዚአብሔር ጌታዬን እጅግ ባረከው አገነነውም። ላሞችና በጎች፣ ወርቅና ብርም፣ ወንዶች ባሮችና ሴት ባሮች፣ ግመሎች፣ አህዮችም ሰጠው። የጌታዬ የአብርሃም ሚስት ሳራ በእርጅናዋ ለጌታ ወንድ ልጅም ወለደች፣ የነበረውን ሁሉ ሰጠው። ጌታዬም እንዲህ ሲል አማለኝ እኔ ካለሁበት ሀገር ከከናናዊ ሴት ልጆች ለልጄ ሚስት አትውሰድ። ነገር ግን ወደ አባቴ ቤት ወደ ወገኔ ሄድ፣ ለልጄም ከዚያ ሚስትን ውሰድለት። ጌታዬንም ሴቲቱ ምናልባት ከእኔ ጋር መምጣት ባትፈቅድ አልኩት። እርሱም አለኝ አካሄድህ በፊቴ ያደረገውለት እግዚአብሔር መልካሙን ካንተ ይላክልህ፣ መንገድህም ያቅና። ለልጄም ከወገኖቼ ከአባቴ ቤት ሚስትን ትወስዳለህ የዛን ጊዜ ከመሃላው ንጹህ ትሆናለህ። ወደ ዘመዶች ሄደህ እነርሱ ባይሰጡህ ካማለው መሀላ ንጹህ ትሆናለህ። ዛሬም ወደ ውሃ ጉድጓድ መጣው፣ እንዲህ አልኩኝ። የጌታዬ የአብርሃም አምላክ እግዚአብሔር ሆይ፣ ዛሬ የሚሄድበት መንገድን ብታቀናልኝ፣ እነሆ እኔ በውሃ ጉድጓድ አጠገብ ቁሚ ያለው የከተማው ሰዎች ሴቶች ልጆችም ውሃ ሊቀዱ ይወጣሉ። ጥቂት ውሃ ከእንስራ ሻጠጨኝ ስላት እርሷም አንተ ጠጣ፣ ደግሞም ለግመሎች እቀዳለሁ የምትለኝ ድንግል እግዚአብሔር ለጌታዬ ልጅ ለባሪያ ለይስሐቅ ያዘጋጃት ሚስት እርሷ ትሁን፤ በዚህ ለጌታዬ ምሕረትን እንዳደረግ ካውቃለሁ። እኔም በልቤ ያሰብኩት ሳልፈጽመው እንዲህ ሆነ፤ ይህ ጊዜ ርብቃ እንስራዋን በትከሻዋ ተሸክማ ወጣች፣ ወደ ምንጭም ወርዳ ውሃ ቀዳች። እኔም እስቲ ውሃ ጠጭኝ አልኳት። ፈጥናም እንስራዋን ከትካሻ ውርዳ አጠጣችኝ። ግመሎችንም ደግሞ አጠጣው አጠጣለው አለችኝ። እኔም ጠጣው ግመሎቼ ደግሞ አጠጣች። እኔም አንቺ የማን ልጅ ነሽ ንገሪ ብዬ ጠየኳት። እርሷ ሚልካ የወለደችለት የናኮን ልጅ የባቶን ልጅ ነኝ አለችኝ። ይህን ነገር ከአንደበቷ በሰማው ጊዜ እጅግ ደስ አለኝ። በጆሮዋቸውም ጉትቻ ለእጆቹ አምባሮችን አደረግኩ አስኬጥኳት፣ ደስ ባሰኘኝም ጊዜ ለእግዚአብሔር ሰገርኩ። የጌታዬ የወንድሙን ልጅ ለልጁ ወስድ ዘንድ በቀና መንገድ የመራኝን የጌታዬ የአብርሃምን አምላክ እግዚአብሔርንም አመሰገንኩ። አሁንም ሰርነትንና እውነትን ለጌታዬ የተሰሩ ዘንድ እንሆነ ንገሩኝ። ይህንንም ባይሆን ንገሩኝ፣ ወደ ቀኝም ወደ ግራም እመለስ ዘንድ። ባቱኤልና ላባ መለሱ፣ እንዲህ አሉ፦ ነገሩ ከእግዚአብሔር ዘንድ መቷል። ክፉ ወይም በጎ ልንመልስልህ አንችልም። ርብቃ ነዋት፣ በፊትህ ናት፣ ይዛሃት ሂድ። እግዚአብሔር እንደተናገረ ለጌታ ልጅህም ሚስት ትሁን። የአብርሃም ሎሌ ነገራቸውን በሰማ ጊዜ ወደ ምድር ወድቆ ለእግዚአብሔር ሰገደ። ሎሌውም የብርና የወርቅ ጌጥ ልብስንም አወጣ ለርብቃም ሰጣት። ደግመኛ ለአባቷና ለእናቷ እጅ መንሻንም ሰጣቸው። ከዚያም ሁሉ በኋላ እርሱ ከእርሱ ጋር ያሉትም በሉ፣ ጠጡም፣ ከዚያ አደሩ። በማለዳ ተነስቶ ወደ ጌታ ሄደ ዘንድ አሰናብቱኝ አላቸው። አባቷና እናቷ ወንድሟ ብላቴናይቱ አስር ቀን ያህል እንኳ በእኛ ዘንድ ትቀመጥ ከዚያ በኋላ ትሄዳለች አሉት። እርሱም እግዚአብሔር መንገዴን አቅንቶልኝ ሳለ አታዘግዩኝ፣ ወደ ጌታዬ እሄድ ዘንድ አሰናብቱኝ አላቸው። እነርሱም ብላቴናአይቱን እንጥራና ከአፏን እንጠብቅ አሉ። ርብቃ ጠርተው ከዚህ ሰው ጋ ትሄጃለሽን አሏት? እርሷም አዎ እሄዳለሁ አለች። እህታቸውንም ርብቃን ሞግዚቱንም መጉዚቷን ከገንዘብ ጋር የአብርሃምንም ሎሌ ሰዎችንም አሰናበቷቸው። እህታቸው ርብቃንም መርቋት አንቺ እህታችን እልፋ አላፉኝ ዘርሽም የጥላት ሀገሮችን ይውረስ አሏት። ርብቃም ተነሳች ደንገጡሮቿንም በግመሎቿ ላይ ተቀምጠው ከሰውየው ጋር አብረው ሄዱ። ሎሌውም ርብቃን ተቀብሎ ሄደ። ይስሐቅም በአዝክ ራእይ በኩል ወደ ምድር በዳ ይመለከት ነበር። በአዜብ በኩል ባለው ምድር ተቀምጦ ነበር። ይስሐቅም ከመሸ ጊዜ በኋላ እያሰላሰለ ወደ ሜዳ ወጥቶ ነበር። ዓይኖቹንም አቀና፣ እነሆ ግመሎቹ ሲመጡ አየ። ርብቃም ዓይኖቿን አቀናች፣ ይስሐቅንም አየችው፣ ከግመል ወረደች። ሎሌውም ሊቀበለን በሜዳ የሚመጣ የሰው ማን ነው? አለችው። ሎሌውም እርሱ ጌታዬ ነው አላት። እርሷም ቀጸለዋን ወስዳ ተከናነበች። ሎሌውም ያደረገውን ነገር ሁሉ ለይስሐቅ ነገረው። ይስሐቅም ወደ እናቱ ቤት ገባ፣ ርብቃንም ወሰዳት ሚስትም ሆነችው ወደዳትም። ይስሐቅም ስለ እናቱ ስለ ሳራ ተጽናና። ምዕራፍ 25 አብርሃም ከቄጤር የወለዳቸው ልጆች አብርሃም ደግሞ ስሟ ኬጡራ የተባለች ሚስት አገባ። እርሱም ዘንበርን፣ ዮቃጥን፣ ሜዳናን፣ ዩብቅን፣ ምድያንን፣ ሴሃን ወለደችለት። ዮቃጣንም ሶቤቅን፣ ቲማንንና ዲዳንን ወለደ። የዲዳንም ልጅ ራጉኤል፣ ነበከዝ፣ እስራኦማን ሎኦም ናቸው። የምድያም ልጆችም ጌፈር ኤፍራ፣ ሄኖሃ፣ አቢሮን፣ ቲያኖ ናቸው። እነዚህ ሁሉ የኪጥሮ ልጆች ናቸው። አብርሃም በሕይወት ሳለ ገንዘቡን ሁሉ ለልጁ ለይስሐቅ ሰጠ። አብርሃምም ለቁባቶቹ ልጆች ሀብትን ሰጣቸው፤ እርሱ ገና በሕይወት ሳለ ከልጁ ከይስሐቅ ለይቶ ወደ ምስራቅ አገር ሰደዳቸው። የአብርሃም ሞት። አብርሃምም የኖረበት የዕድሜ ዓመታት እነዚህ ናቸው፤ መቶ ሰባ አምስት ዓመት ኖረ። አብርሃም መልካም ሽምግልና ሸምግሎ ዘመኑን ፈጽሞ ሞተ፣ ወደ ወገኖቹም ተጨመረ። ልጁ ይስሐቅንም ኢስማኤልንም በመምሬ ፊት ለፊት ባለው በኬጥራዊ በሰዓር ልጅም በኤፍሮን እርሻ ላይ ባለ ድርብ ክፍል በሆነው ዋሻ ውስጥ ቀበሩት። ይህም አብርሃም ከቄጥራ ልጆች የገዛው እርሻ ነው። አብርሃምና ሚስቱንም ሳራን በዚያ ቀበሯቸው። እንዲህ ሆነ አብርሃም ከሞተ በኋላ እግዚአብሔር ልጁ ይስሐቅን ባረከው። ይስሐቅም አዝቅተራይ ተብሎ የሚጠራው ምንጭ አጠገብ ኖረ። የእስማኤል ትውልድ የሳራ ባሪያ ግብፃዊቷ አጋር ለአብርሃም የወለደችው የአብርሃም ልጅ የእስማኤል ትውልድ ይህ ነው። የእስማኤል የልጆቹ ስም በየስማቸውና በየትውልዳቸው እንዲህ ነው። የእስማኤል የበኩል ልጅ ናቡአት፣ ቄዳር ነብዳኤል፣ መብሳን፣ ማሴም፣ ዱማ፣ ማሴም፣ ሱዳን፣ ቴማን፣ ኤልያት፣ ናፎስ፣ ቄዳን የእስማኤል ልጆች እነዚህ ናቸው። ስማቸውም በየመንደራቸውና በየሰፈራቸው ይህ ነው። በየወገናቸውም አስራ ሁለት አለቆች ናቸው። እነርሱ ከኤውላት አንስቶ በግብፅ ፊት ለፊት እስከምትገኘው እስከ ሴር ባለው አገር ኖረ። ወደ አሶሪዮንም ደረሰ። እንዲህም ከወንድሞቹ ሁሉ ፊት ተቀመጠ። ኢስማኤል የኖረበት የእድሜው ዘመን 137 ዓመት ነው። ሸምግሎ ሞተ። ወደ ወገኖቹም ተጨመረ። የኢሳውና የያዕቆብ መወለድ የአብርሃም ልጅ የኢሳቅ ትውልድም ይህ ነው። አብርሃም ኢሳቅን ወለደ። ኢሳቅም ሚስት ትሆነው ዘንድ የሶርያዋን የላባን እህት የሶርያዊ የባቱኤልን ልጅ ርብቃን ከሁለት ከሶርያ ወንዞች መካከል በወሰዳ ጊዜ አርባ ዓመት ሁኖት ነበር። ይስሐቅም ስለ ሚስቱ ርብቃ ወደ እግዚአብሔር ለመነ፣ መካን ነበረችና፣ እግዚአብሔር ሰማው። ሚስቱ ርብቃም ጸነሰች፣ ልጆቿንም በሆዷ ውስጥ ይንቀሳቀሱ ነበር። እርሷም እንዲህን ሆነ እንዲህ እሆን ዘንድ ካለኝ ይሄ ለኔ ምን ነው አለች። ወደ እግዚአብሔር ትለምን ዘንድ ሄደች። እግዚአብሔርም አላት ሁለት ሕዝቦች በማሕፀንሽ አሉ፣ ሁለቱ ሕዝብ ከሆድሽ ይወጣሉ፣ ሕዝብም ከሕዝብ ይበረታል፣ ታላቁ ለታናሹ ይገዛል። የምትወልድበት ወራት ተፈጸመ፣ በማሕፀኗ መንታ ነበሩ። የበኩል ልጇም ወጣ፣ እንደ ጽጌረዳ ቀይ ነበር ሁለትና ሁለተኛውም ጠጉራም ነበር፣ ስሙ ኢሳው ብላ ጠራችው። ከዚያ በኋላ ወንድሙ ወጣ፣ በእጁም የኢሳውን ተረከዝ ይዞ ነበር። ስሙንም ያዕቆብ ብላ ጠራችው። ርብቃ ኢሳውንና ያዕቆብን በወለደች ጊዜ ይስሐቅ ስድሳ ዓመት ሆኖት ነበር። ኢሳው ብኩርናውን እንደሰጠ ብላቴኖቹ አደጉ ጎልምሱ። ኢሳውም አደን የሚያውቅ የበረሃ ሰው ሆነ። ያዕቆብ ግን ጭምት ሰው ነበር፣ በቤትም ይቀመጥ ነበር። ይስሐቅም ኢሳውን ይወደው ነበር፣ እርሱ ካደነው ይበላ ነበር። ርብቃ ግን ያዕቆብን ትወድ ነበር። ለያዕቆብ የምስር ንፍሮ ቀቀለችለት። ኢሳውም ደክሞ ከበረሃ ገባ። ኢሳው ያዕቆብን ከምስር ንፍሮ አብላኝ፣ እኔ እጅግ ደክም ያለው እና አለው። ስለዚህ ስሙ ኤዶም ተባለ። ያዕቆብም ኢሳውን ዛሬ ብኩርናህን ስጠኝ አለው። ኢሳውም እነሆ እኔ ልሞት ነኝ፣ ይቺ ብኩርና ለምኔ ናት አለው። ያዕቆብም ብኩርናህን ስትሰጠኝ ዘንድ እስኪ ዛሬ ማልልኝ አለው። ኢሳውም አለለት፣ ብኩርናውንም ለያዕቆብ ሸጠ። ያዕቆብ ለኢሳው እንጀራን፣ የምስር ንፍሮ ሰጠው፣ በላ፣ ጠጣ፣ ተነስቶም ሄደ። ኢሳውም ብኩርናውን አቃለላት።